በኢትዮጵያ አውራ ጎዳናዎች ላይ የኢኮኖሚ ምት ሁልጊዜም በጎማዎች ላይ ተጭኖ ሲጓዝ ቆይቷል። ግዙፍ ተሽከርካሪዎች ገደላማ ተራራዎችን ይወጣሉ፣ ደረቅ ሜዳዎችን አቋርጠው ይነጉዳሉ፣ እንዲሁም ኢንዱስትሪዎችን በሕይወት የሚጠብቁ እቃዎችን ያደርሳሉ። ለብዙ ዓመታት ያህል እነዚህ ሜካኒካዊ አውሬዎች በአንድ ነገር ሲሰሩ ቆይተዋል፤ በናፍጣ። ግንባታን፣ ሎጂስቲክስንና ግብርናን አቀጣጥለዋል። መንገዶችን፣ ከተሞችንና ኢንዱስትሪዎችን ገንብተዋል። ነገር ግን ናፍጣ ስውር ዋጋ ይዞ መጣ፤ ጥገኝነት እያንዳንዱ የነዳጅ ጠብታ መምጣት ያለበት ከውጭ ነው። በውጭ ካረንሲ ይከፈላል፣ እንዲሁም ደመናማ ጭስ ወደ አየር በሚለቁ ሞተሮች ውስጥ ይቃጠላል። ዛሬ ያ ዘመን መጥፋት ጀምሯል። አዲስ ኃይል እየወጣ ነው። ንጹህ ሆኖ የሚቃጠል ዋጋው አነስተኛ የሆነ እና ከኢትዮጵያ ምድር የሚገኝ የተፈጥሮ ጋዝ። ይህ የኃይል ለውጥ ብቻ አይደለም፣ የሜካኒካል ሪቮሉሽን ነው። ኢትዮጵያ የተፈጥሮ ሀብቷን ወደ እንቅስቃሴ እንዴት እየለወጠች እንዳለ የሚያሳይ ታሪክ ነው ቃል በቃል የትራንስፖርት ኢንዱስትሪዋን የወደፊት እጣ እያቀጣጠለ ነው። በ2025 እንደ ኢሮፓውያን አቆጣጠር ኢትዮጵያ ከሁሉም በላይ ያቀደችውን የኃይል ፕሮጀክቶቿን አስመረቀች። ከአንድ ሺህ ሜጋዋት በላይ ኤሌክትሪሲቲ የማመንጨት አቅም ያለው የናቹራል ጋዝ ፕሮሰሲንግ እና ፓወር ፕላንት በሶማሌ ክልል የጋዝ ሜዳዎች አቅራቢያ የሚገኘው ይህ ማጣሪያ ትልቅ መታጠፊያ ነጥብን ያመለክታል። ለመጀመሪያ ጊዜ ኢትዮጵያ ኃይልን እየፈለገች ብቻ አይደለም፣ እያጣራችው ነው፣ እየቀየረችው ነው እና ቤቶችን ፋብሪካዎችንና አሁን ደግሞ ተሽከርካሪዎችን ለማንቀሳቀስ እየተጠቀመችበት ነው። እስከ ቅርብ ጊዜ ድረስ ናቹራል ጋዝ ፍሌርድ ኦፍ ይደረግ ነበር፣ በሚወጣበት ጊዜ ይቃጠልና ይባክል ነበር። አሁን ግን በአዲስ የፕሮሰሲንግ ኢንፍራስትራክቸር አማካኝነት ይያዛል፣ ይነጻል እና ለብዙ አገልግሎቶች ኮምፕረስ ይሆናል። ኤሌክትሪክሲቲ ጀነሬሽን የሂሳቡ አንድ ክፍል ነው። ሌላኛው ደግሞ ትራንስፖርት ነው፣ የኢትዮጵያ ኢኮኖሚ የደም ስር። ይህ ማምረቻ ስራ ሲጀምር ኢትዮጵያ እጅግ ውድ የሆነ ነገር ታገኛለች። በሀገሪቱ ግዙፍ የሎጂስቲክስ እንቅስቃሴ ውስጥ ናፍጣን የመተካት አቅም ያለው የሀገር ውስጥ ነዳጅ ምንጭ። የናፍጣ ሞተሮች ለረጅም ጊዜ የዓለም የሥራ ፈረሶች ነበሩ። ጠንካራ፣ አስተማማኝና ከባድ ሸክሞችን ሲጭኑ ብቃታቸው የላቀ ነው። ነገር ግን በተለይ በማደግ ላይ ባሉ ኢኮኖሚዎች ላይ በእጅጉ የሚጎዱ ችግሮችን ይዘው ይመጣሉ። የናፍጣ ዋጋ በዓለም አቀፍ የኦይል ማርኬት ይለዋወጣል። የኦይል ዋጋ ሲጨምር ዕቃዎችን የማጓጓዝ ወጪ እጅግ ይጨምራል። ከምግብ ዋጋዎች እስከ የግንባታ ወጪዎች ያሉ ነገሮችን ሁሉ ይነካል። እና ለኢትዮጵያ ሁሉንም ነዳጅ ከውጭ ለምታስገባ ወጪው በጣም ትልቅ ነው። በየዓመቱ በቢሊዮን የሚቆጠር ዶላር ከሀገር ይወጣል ተሽከርካሪን በመንገድ ላይ ለማቆየት ሲባል ብቻ። በተመሳሳይ ጊዜ ከተሽከርካሪ የሚወጣው ጭስ አየርን በካርበን ሰልፈር፣ እና በፓርቲኩሌት ማተር ይሞላል። ለመተንፈሻ አካላት በሽታዎችና ለከተማ ጭጋግ አስተዋጽኦ የሚያደርጉ በካዮች ወይም ፖሉታንትስ ይለቃል። የመንግስት በ2025 እንደ ኢሮፓውያን አቆጣጠር በናፍጣ የሚሰሩ የማጓጓዣ ተሽከርካሪዎችን ለመከልከል የወሰነ ውሳኔ ደፋር ግን ስልታዊ ነው። አንድ ነገር መገደብ ሳይሆን የተሻለ ነገርን መክፈት ነው። ወደ ጋዝ በመቀየር ኢትዮጵያ ኢሚሽን እየቀነሰች ብቻ አይደለም፣ በትራንስፖርት ኢኮኖሚያ ላይ ያለውን ቁጥጥር መልሳ እየወሰደች ነው። በመጀመሪያ እይታ የተፈጥሮ ጋዝ ተሽከርካሪ ከናፍጣ ተሽከርካሪ ብዙም የተለየ አይመስልም። ተሽከርካሪውን የሚሸከመው አካል፣ የሞተሩ ንድፍ ሌላው ቀርቶ የማርሽ መቀየሪያው ሁሉም የተለመዱ ይመስላሉ። ነገር ግን በማቀጣጠያ ውስጥ ያለው ሂደት እጅግ ንጹህ እና ብልህ ነው። እነዚህ ተሽከርካሪዎች የሚጠቀሙት የተረገጠ የተፈጥሮ ጋዝ ወይም ኮምፕረስድ ናራል ጋዝ ሲኤንጂ፣ ወይም ፈሳሻማ የተፈጥሮ ጋዝ ሊኩፋይድ ናራል ጋዝ ኤልኤንጂ ነው። ሲኤንጂ ናራል ጋዝ በጠንካራ የስቲል ወይም ኮምፖዚት ታንክስ ወይም ማስቀመጫ ውስጥ በጣም ከፍተኛ በሆነ ፕሬር ወይም ግፊት ከ200 እስከ 250 ባር አካባቢ ተደርጎ የሚቀመጥ ነው። ኤልኤንጂ በሌላ በኩል ጋዝ ወደ ኔጌቲቭ 162 ዲግሪ ሴንቲግሬድ እንዲቀዘቅዝ ተደርጎ በተመሳሳይ ቦታ ላይ ብዙ ኢነርጂ ማከማቸት ወደሚችል የተጠጋጋ ፈሳሽ ወይም ደንስ ሊክዊድ የሚለወጥ ሲሆን ለረጅም ርቀት ተጓዥ ተሽከርካሪዎች ፍጹም ተስማሚ ነው። ሹፌሩ ሞተሩን ሲያስነሳ ጋዝ በትክክለኛ ፓልዝ ወይም ምት ይለቀቃል፣ ከአየር ጋር ይደባለቃል እና በእያንዳንዱ ሲሊንደር ውስጥ ይነዳል የተፈጥሮ ጋዝ ወይም ሚቴን ከፍተኛ ኦክቴን ሬቲንግ ስላለው ከናፍታ ይልቅ ሙሉ በሙሉ እና እኩል ይቃጠላል ለእያንዳንዱ ለሚለቀቅ ካርበን አተም ብዙ ኢነርጂ ያመርታል ሲቃጠል ንጹህ ሰማያዊ ነበልባል ይፈጥራል ምንም አቧራ የለም ምንም ሰልፈር የለም እና በጣም አነስተኛ የካርበን ቢልዳፕ ይኖራል ይህ ማለት የሞተር ዘይቱ ለረጅም ጊዜ ንጹህ ሆኖ ይቆያል ፒስተን ሪንግስ ለረጅም ጊዜ ያገለግላሉ እንዲሁም ኤግዞስት ሲስተምስ በቅሪት አይዘጉም ቴክኒካሊ እነዚህ ሞተሮች በሶስት መልክ መስራት ይችላሉ። አንደኛው ዴዲኬትድ ጋዝ ኢንጂንስ ሙሉ በሙሉ ለሲኤንጂ ወይም ለኤልኤንጂ ፊውል የተነደፉ ናቸው። ሁለተኛው ባይ ፊውል ሲስተም በናፍጣ እና በጋዝ መካከል መቀየር የሚችሉ ናቸው። ሦስተኛው ዶዋል ፊውል ሲስተምስ ለከፍተኛ ብቃት የተፈጥሮ ጋዝን ለማቀጣጠል አነስተኛ የናፍጣ ኢንጀክሽን የሚጠቀሙ ናቸው። የመጨረሻው አይነት በተለይ ለኢትዮጵያ ሁኔታዎች ማራኪ እየሆነ ነው በሽግግሩ ጊዜ ፍሌክሲቢሊቲ ስለሚሰጥ ለሜካኒኮች ይህ እንግዳ ቴክኖሎጂ አይደለም። የቴክኖሎጂ እድገት ነው። ንጹህ መቀጣጠል፣ ብልህ መቆጣጠርና ረጅም የአገልግሎት ጊዜ። የናፍታ ሞተሮች የሚታወቁት በቶርክ አቅማቸው ነው። ከባድ ሸክሞችን ወደ ላይ የሚያንቀሳቅሰው የመሳብ ኃይል። የጋዝ ሞተሮች መወዳደር ይችላሉ? ዘመናዊ የሲኤንጂ እና የኤልኤንጂ ኢንጂንስ አዎ ይላሉ። አድቫንስድ ፊውል ኢንጀክሽን ሲስተምስ እና ቱርቦ ቻርጀርስ ከናፍጣ ሞተሮች ጋር ተመሳይ የሆነ ቶርክ ከርቭ ይሰጣቸዋል። በእርግጥም ብዙ አምራቾች አሁን የናፍጣ አቻዎቻቸው ከሚያመነጩት ቶርክ እስከ 95 ፐርሰንት የሚደርስ ቶርክ ማምረት የሚችሉ የተፈጥሮ ጋዝ ተሽከርካሪዎችን የሚነድፉ ሲሆን ነዳጅ መሙላት ደግሞ ከ30-40 ፐርሰንት ርካሽ ነው። የኢነርጂ ብቃታቸው አስደናቂ ነው። አንድ ኪሎግራም የተፈጥሮ ጋዝ ከአንድ ሊትር ናፍጣ ጋር ተመሳይ የሆነ የኢነርጂ አውትፑት ሊሰጥ ይችላል ነገር ግን በትንሽ የኢሚሽን መጠን ይቃጠላል ውጤቱ በበለጠ ቅልጥፍና የሚነዳ የሚበክለው ያነሰ እና በኪሎሜትር ለመስራት በጣም አነስተኛ ዋጋ የሚያስከፍል ተሽከርካሪ በርቀትና በቻርጅንግ ሊሚቴሽንስ የሚቸገሩ ከሆኑት ኤሌክትሪክ ተሽከርካሪዎች በተለየ የተፈጥሮ ጋዝ ተሽከርካሪዎች በፍጥነት ነዳጅ መሙላት ይችላሉ ለረጅም መንገድ ጉዞ ተስማሚ ያደርጋቸዋል ከቴክኖሎጂው ጀርባ የለውጥ እውነተኛ አንቀሳቃሽ አለ ኢኮኖሚክስ ኢትዮጵያ በየዓመቱ በመቶዎች የሚቆጠሩ ሚሊዮን ዶላርስ ናፍጣ ለማስገባት ታወጣለች ይህ ገንዘብ አገር ለቆ የሚወጣ ነው ለዘላለም ነገር ግን በተፈጥሮ ጋዝ በመንገድ ላይ የሚቃጠለው እያንዳንዱ ሊትር ተመጣጣኝ በአገር ውስጥ የሚመረት በአገር ውስጥ የሚጠራ እና በአገር ውስጥ የሚሸጥ ነው ይህ ሀብት በብሔራዊ ኢኮኖሚ ውስጥ እንዲዘዋወር ያደርጋል እንዲሁም የትራንስፖርት ወጪዎችን ያረጋጋል። ዓለም አቀፍ የኦይል ዋጋ በከፍተኛ ሁኔታ ሲጨምር፣ የአገር ውስጥ የጋዝ ዋጋ በአንጻራዊነት ቋሚ ሆኖ ይቆያል። ለንግዶች ፕሪዲክተቢሊቲ ወይም ትንቢያ ይሰጣሉ። እና ፖሊሲው ኃይለኛ የሚሆነው እዚህ ላይ ነው። የኢትዮጵያ መንግስት አሁን የተፈጥሮ ጋዝ ተሽከርካሪዎች ከቀረጥ ነጻ ማስገባት ይፈቅዳል። ይህ ማለት ምንም ኢምፖርት ዲዩቲ የለም፣ ምንም ኤክሳይዝ ታክስ የለም። እና ለሎጂስቲክ ኩባንያዎች አነስተኛ ቫሊዩ አዲድ ኮስት አለው እያረጀ ያለውን የናፍታ ተሽከርካሪ ለመተካት ለሚፈልግ የንግድ ባለቤት ይህ ወርቃማ አጋጣሚ ነው። አዲስ የጋዝ ተሽከርካሪ ከበፊቱ በጣም ባነሰው ወጪ ማስገባትና ከዚያም ርካሽ እና ንጹህ በሆነ ነዳጅ ማሰራት ይችላሉ። ተሽከርካሪው የተገዛበትን ወጪ ለመመለስ የሚወስድበት ጊዜ ወይም ፔባክ ፔሬድ ከሁለት እስከ ሶስት ዓመት ድረስ ሊያጥር ይችላል። ከዚያ በኋላ እያንዳንዱ ኪሎ ሜትር ንጹህ ትርፍ ነው። ኢትዮጵያ በዚህ ሽግግር ውስጥ ብቻዋን አይደለችም። እንደ ቻይና፣ ኢንዲያ እና ፓኪስታን ያሉ አገሮች የሲኤንጂ ሎጂስቲክስን ለዓመታት ሲያካሄዱ ቆይተዋል፣ ቴክኖሎጂውን ፍጹም በማድረግና ዓለም አቀፍ የሰፕላይ ቼን በመገንባት። እንደ ሲኖትራክ፣ ፋው፣ ዶምፔንግ እና ታታ ሞተርስ ያሉ አምራቾች አሁን ሙሉ በሙሉ በጋዝ ሊሰሩ የሚችሉ ከናፍጣ ሞዴሎች ጋር ተመሳሳይ የመጫን አቅምና አስተማማኝነት ያላቸው ግዙፍ የጭነት ተሽከርካሪዎችን ያመርታሉ። ለኢትዮጵያ አስመጪዎች ይህ ማለት የተረጋገጠ የቴክኖሎጂ ኢኮሲስተምን ማግኘት ማለት ነው። የጭነት ተሽከርካሪዎችን ከእስያ በጅቡቲ ወደ በኩል ሊመጡ በሀገር ውስጥ ሊገጣጠሙና በሚገኙ የመለዋወጫ እቃዎች ሊጠገኑ ይችላሉ። በአዲስ አበባ እና በአዳማ የሚገኙ በርካታ ዲለርሺፕስ ለተፈጥሮ ጋዝ ተሽከርካሪዎች የተፈቀደ የአገልግሎት ማዕከል ለማቋቋም ድርድር እያደረጉ ነው። ለሜካኒኮች እና ለቴክኒሽያኖች የስልጠና ፕሮግራሞች እንዲሁ በመካሄድ ላይ ናቸው የሀገር ውስጥ የሰው ኃይል ከቴክኖሎጂ ጋር አብሮ ማደጉን ለማረጋገጥ። አንድ ተሽከርካሪ ጥሩ የሚሆነው የሚደግፈው የነዳጅ ኔትወርክ ጥሩ እስከሆነ ድረስ ብቻ ነው። ለዚህም ነው የኢትዮጵያ የተፈጥሮ ጋዝ ማስፋፋት እቅድ ብሔራዊ የፊውሊንግ ኮሪደርን ያካተተው። የጋዝ ማምረቻ ቦታዎችን ከዋና ዋና ከተሞችና የመጓጓዣ ኮሪደሮችን ከሎጂስቲክ መስመሮች ጋር በማገናኘት ትራንስፖርትን ማሳለጥ ይቻላል። ከሶማሌ ክልል ወደ አዲስ አበባ በሚወስዱ አውራ ጎዳናዎች ላይ በፍጥነት ሊጫኑ የሚችሉ ሞጁላር ኮምፕሬሰርስ ያላቸው አዲስ የሲኤንጂ ሪፊውሊንግ ስቴሽንስ እየተነደፉ ነው። እነዚህ ማዳዮች ጋዝን በቀጥታ ከፓይፕላይንስ ወይም ከሀገር ውስጥ ስቶሬጅ ዩኒትስ ኮምፕረስ ማድረግ ይችላሉ። ይህም ተሽከርካሪዎች ልክ እንደ ናፍጣ በደቂቃዎች ውስጥ ነዳጅ እንዲሞሉ ያስችላቸዋል። ከዚህ በኋላ ይህ ኔትወርክ ዋና ከተሞችንና ኢንዱስትሪያል ፓርኮችን በማገናኘት ሰሜናዊና ምዕራባዊ ኮሪደሮችን ለመሸፈን ይስፋፋል። የተደበቀው ጥቅም ይህ ነው። የተፈጥሮ ጋዝ ማደያዎች የከተማ ባሶችን፣ ደሊቨሪ ቫኖችን እና ትናንሽ ጄኔሬተሮችን ጭምር ሊያገለግሉ ይችላሉ የኤነርጂ ሬዚሊያንስን የሚያጠናክር መልቲ ዩዝ ፊውሊንግ ኢኮሲስተም በመፍጠር ከናፍታ ወደ ጋዝ የሚቀየር እያንዳንዱ ማሽን አየርን ለማጽዳት ይረዳል። በሲኤንጂ የሚሰራ እያንዳንዱ ተሽከርካሪ እስከ 25 ፐርሰንት ያነሰ ካርበን ዳይኦክሳይድ፣ 90 ፐርሰንት ያነሰ ፓርቲኩሌት ማተርና ፈጽሞ የሌለ ሰልፈር ኦክሳይድ ይለቃል። ይህ ግዙፍ የአካባቢ ጥበቃ ትርፍ ነው፣ በተለይም እንደ አዲስ አበባ ላሉ ከተሞች የትራፊክ መጨናነቅና የናፍታ ጭስ ለረጅም ጊዜ ችግር ይሆኑበት። ንጹህ ጉዞ፣ ንጹህ ሰማይ፣ ጤናማ ሳምባዎችና አነስተኛ የሞተሮች መበላት ማለት ነው። ከጊዜ በኋላ ይህ ወደ ዝቅተኛ የጤና እንክብካቤ እና የተሻለ የኑሮ ጥራት ይተረጎማል። ሁሉም በብቃት አማካኝነት ራሱን በሚከፍል ቴክኖሎጂ የሚንቀሳቀስ። እያንዳንዱ ለውጥ በአንድ ሞተር ይጀምራል። መጀመሪያ ላይ ትንሽ ሊመስል ይችላል፣ ጥቂት ተሽከርካሪዎች ነዳጅ ሲቀይሩ፣ ጥቂት ማዳያዎች ሲከፈቱ። ግን ግስጋሴው በፍጥነት ይገነባል። የጋዝ ኢንፍራስትራክቸር እየሰፋ ሲሄድ ብዙ የሎጂስቲክስ ኩባንያዎች ይከተላሉ፣ ብዙ ተሽከርካሪዎች በአገር ውስጥ ኃይል እየሰሩ ከወደቦች ይወጣሉ እና የኢትዮጵያ በውጭ ነዳጅ ላይ ያለው ጥገኝነት እየቀነሰ ይሄዳል። ይህ የኢንጂነሪንግ ስኬት ብቻ አይደለም፣ ኢኮኖሚያዊና ብሔራዊም ጭምር ነው። ትልልቅ ማሽኖች የነፃነት የብቃትና የእድገት ምልክት የሚሆኑበት ራዕይ ነው። ከሶማሌ ጋዝ ቦታ እስከ የኢትዮጵያ ከተሞችን የሚያገናኙ የአስፋልት የደም ሥሮች፣ ጸጥ ያለ ሪቮሉሽን በእንቅስቃሴ ላይ ነው። ናፍጣ ያለፈውን ገነባ፣ የተፈጥሮ ጋዝ የወደፊቱን እየገነባ ነው። ሞተሮች ረዘም ላለ ጊዜ የሚቆዩበት፣ ተሽከርካሪዎች አነስተኛ ዋጋ የሚያስከፍሉበት እና አየሩ የበለጠ ንጹሕ የሚሸትበት የወደፊት ጊዜ በኢምፖርት ላይ ሳይሆን በኢኖቬሽንና በኢንጂነሪንግ የሚንቀሳቀስ የወደፊት ጊዜ። በጋዝ የሚንቀሳቀስ ተሽከርካሪ አምባውን ሲወጣ የሚያሰማውን ዝቅተኛ ድምፅ ስትሰሙ ይህንን እወቁ፣ የኢትዮጵያን ቀጣይ የኢንዱስትሪ ዘመን ድምፅ እየሰማችሁ ነው። ምክንያቱም አገርን የሚያንቀሳቀሱ ማሽኖች እየተለወጡ ነው።